አድማጮቻችን ቻችን በዕለተ ማክሰኞ ከረፋዱ አራት ሰዓት እስከ አራት ተኩል የሚተላለፈው እውቀትን ወደ ምርት የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። ፕሮግራሙን በመምራት አብረናችሁ የምንቆየው እኔ ብሩክ ግርማ ስሚራ ከድር አብራችሁን ቆዩ። በፕሮግራማችን የተለያዩ የግብርና ስራዎችን እንዳስሳለን። በዳስሳችንም ወራቤ ዩኒቨርሲቲ ለግብርና ያለው አስተዋጽኦ እንዲሁም ለጊቢው ማህበረሰብና ለመምህራን የሚያቀርበውን የግብርና ግብዓት በስፋት እናያለን። አዎ ሰሚራ፣ ይሄም ብቻ ሳይሆን ተማሪዎችና መምህራን የሚፈጥሩትን ንቁ ተሳትፎና ወራቤ ዩኒቨርሲቲ በክልሉ የሚያደርገውን ልማታዊ እንቅስቃሴም እንዳስሳለን። በዳስሳችንም ወራቤ ዩኒቨርሲቲ በተለያዩ የማህበረሰብ ተኮር ፕሮግራሞች በመሳተፍ የማህበረሰቡን ችግር ይቀርፋል። ከነዚህም ተግባራት መካከል አንዱ በገርማ መጋሌ ወረዳ ተገኝቶ ያደረገው የልማት ተሳትፎ እንደ ተምሳሌት መውሰድ ይቻላል። አዎ ይሄም ብቻ አይደለም፣ ወራቤ ዩኒቨርሲቲ የተለያዩ የግብርና ግብዓቶችን በማዘጋጀት ለማህበረሰቡ ያቀርባል። ከነዚህም መካከል የተለያዩ አትክልቶችና ፍራፍሬዎች እንዲሁም ወተትና የወተት ተዋጽኦችን ለሰራተኛ በተመጣጣኝ ዋጋ ያቀርባል። የማህበረሰብ ፍላጎት ለማሟላት ግብርና ከፍተኛ ሚናን ይጫወታል። ግብርና ለሀገር እድገት ዋነኛ መሳሪያ ነው። ሀገር ያለ ግብርና፣ ግብርና ያለ ሀገርም ባዶ ናት። ይህ ፕሮግራም ከእውቀት ወደ እርሻ፣ ከምርምር ወደ ስራ፣ ከሀሳብ ወደ ምርት የሚያዘምን የመረጃ መድረክ ነው። የተሻለ ምርት ከእውቀት ይጀምራል። የዛሬው ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።